ዋልያው ዋልያው የምስራቅ አፍሪካ ጎረቤቱን ያስተናግዳል። ቀሪ አምስት ጨዋታዎች ቢኖሩም ዋልያው አሁንም የዓለም ዋንጫን የማለፍ እድል ግን አለው። ክርስቲያኖ ሮናልዶም ታሪክ መስራቱን ቀጥሏል። ከፍጻሜ በፊት ሌላ ፍጻሜ ጀርመን ከፖርቹጋል ፈረንሳይ ከስፔን የኔሽንስ ሊግ ፍጥጫ፣ አሳዛኞቹ ጣሊያንና ክሩሻ የዛሬው የሌጀንድ ስፖርት ትኩረቶቻችን ናቸው። ሰላም፣ ውድ የሌጀንድ ስፖርት ቤተሰቦች፣ በያላችሁበት እንደምን አላችሁልን? የዋልያውን ጉዳይ አስቀድመን እንመልከት ኢትዮጵያ ከፈርዖኖቹ ሽንፈት ማግስት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ተወክሎ ወደ ሜዳ የሚገባው ዋልያው ለ2026 የዓለም ዋንጫ ማጣሪያ የጅቡቲያቸውን ያስተናግዳል። የኢትዮጵያ ብሔራዊ ቡድን ዛሬ ሰኞ ከጅቡቲ ጋር ይገጥማል። በሞሮኮ በሚደረገው ይህ ጨዋታ ለኢትዮጵያ እጅግ ወሳኝ ነው። ምንም እንኳን ቀጣይ አምስት ጨዋታዎች የሚኖሩ ቢሆንም ዋልያዎቹ ይህንን ጨዋታ ካሸነፉ ወደ ዓለም ዋንጫ የማለፍ ዕድላቸውን ከፍ ያደርጋሉ። ይህም በታሪኩ ለመጀመሪያ ጊዜ ይሆናል። ዋሊያው የግብጻቸውን ባስተናገደበት ወቅት በርካታ ትችቶችን ያስተናገደ ቢሆንም ያሳየው ጥንካሬ ግን የሚካድም አይደለም። በተለይም ግብ ጠባቂው አቡበከር ኑራ ያሳየው ድንቅ ብቃት ፈርዖኑ ከዚህም በላይ ግብ እንዳያስቆጥርብን ያደረገ ነበር ማለት ይቻላል። በዓለም 146ኛ ደረጃ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን እስካሁን ለዓለም ዋንጫ አልፎ የማያውቅ ሲሆን ከጅቡቲ ጋር በሚያደርገው ጨዋታ ይህንን ግጥሚያ ካሸነፈ ነጥቡን ወደ ስድስት ከፍ ማድረግ ይችላል። ያለፉትን ጨዋታዎች አንዱንም ማሸነፍ ያልቻለው ዋልያው የመጀመሪያ ሶስት ነጥብ ለማግኘት የሚፋለም ነው የሚሆነው። በዚህም የሚቀሩትን ጨዋታዎች በሙሉ ካሸነፈ በምድብ ውስጥ ሊያልፍ የሚችልበት እድል ይኖራል። ግን ይህ እንዴት ሊሆን ይችላል? ጊዜ ምላሹን ይዞ ይጠብቀናል። ይህ በእንዲህ እንዳለ ጅቡቲና ኢትዮጵያ እስከ ዛሬ ድረስ 17 ጊዜ የተገናኙ ሲሆን አንድም ጊዜ ጅቡቲ አሸንፋን አታውቅም። ሁለት ጊዜያቻ ከመውጣታቸው ውጪ ቀሪዎቹን ያሸነፈው የኢትዮጵያ ብሔራዊ ቡድን ነው። ግን ደግሞ ባለፈው የመጨረሻው ግንኙነት ዋሊያዎቹ ሶስት ነጥብ ማሳካት የሚችሉበትን እድል ሳያሳኩ ቀርተዋል። ይሄ እጅግ የሚያስቆጭ አጋጣሚ ቢሆንም ዛሬ ለሚደረገው መርሃ ግብር ተጨማሪ የቤት ስራ የሰጠ ጉዳይ ሆኖም አልፏል። የአሰልጣኝ መሳይ ተፈሪ ልጆች በሞሮኮ በሚደረገው ፍልሚያ ዛሬ ሶስት ነጥብ የሚያሳኩ ከሆነ ነጥባቸውን ወደ ስድስት ከፍ ከማድረግ ባለፈም የስነ ልቦና ከፍታቸው ላይ ትርጉም ይኖረዋል። ዋሊያዎቹ በዓለም 146ኛ ደረጃ ላይ የሚገኙ ቢሆንም ጅቡቲ ደግሞ ከዚህም በባሰ በ አምስት ደረጃ ወደ ታች ከኛ ዝቅ ብላ ነው የምትገኘው። እናም ዋልያው ከቀይ ባህር ጠላቂዎቹ ጋር የሚያደርገው ፍልሚያ ተጠባቂ ነው። በመሆኑም በርካታ ዓለም አቀፍ የእግር ኳስ ተንታኞች በዚህ ግጥሚያ የኢትዮጵያ ብሔራዊ ቡድን ዋልያው ሁለት ለዜሮ ሊያሸንፍ እንደሚችል ግምታቸውን አስቀምጠዋል። ዋልያው ከቁዘማ ወጥቶ የቀይ ባህሩን ጠላቂዎች ከረመረመ ምንም እንኳን ቀሪ አምስት ጨዋታዎችን በድል የመወጣት ግዴታ ውስጥ የሚገባ ቢሆንም የኋላው ከሌለ የለም የፊቱ ነውና የአቀበቱን ጉዞ አንድ ብሎ ይጀምራል። ጋቶ ና ከፍጻሜ በፊት ሌላኛው ፍጻሜ፣ ጀርመን ከፖርቹጋል፣ ፈረንሳይ ከስፔን የኔሽንስ ሊግ ፍጥጫ የሚጠበቅ ነው የሚሆነው። የአውሮፓ የኔሽንስ ሊግ ፍጥጫ ቀጥሏል። ምሽቱን በተደረጉ ጨዋታዎች አስገራሚ ውጤቶችም ተመስግበዋል። አንጋፋዎቹ ዳግም የሚደምቁበት የአውሮፓ የኔሽንስ ሊግ ፍጥጫ እየመጣ ይመስላል። ምን ይመስላል ብቻ እየሆነም ነው። የብዙዎች አርአያ ተደርጎ የሚወሰደው ክርስቲያኖ ሮናልዶ በትላንትናው ጨዋታው ፍጹም ቅጣት ምት ቢሰጥም ገድሉ ግን እንደቀጠለ ነው። ጀርመን ታላቋን ጣሊያንን ጥላ አልፋለች። ስፔን ክሩሻን ረምርማታለች። ይህ መሆኑ ደግሞ በግማሽ ፍጻሜው የሚደረጉ ጨዋታዎች ከፍጻሜ በፊት የሚደረጉ ሁለተኛ ፍጻሜ መሳይ ጨዋታዎች እንድንመለከት ያደርገናል። እስኪ ስለ ግማሽ ፍጻሜው ከማውራታችን አስቀድመን የትናንትና የምሽት ጨዋታ ነጥቦችን እንመልከትና እንቀጥላለን። በመጀመሪያው የጨዋታ መርሃ ግብር ፈረንሳይ ሁለት ለዜሮ ስትሸነፍ ይቺ ሀገር አበቅ አላት ተብሎም ነበር። የሁለት ለዜሮ ሽንፈቷን ቀልብሳ ለማለፍ ተራራዊ መግፋት ያክል ይከብዳታል ተብሎም ተጠብቆ ነበር። በርካታ ልምድ ያላቸው የክሩሻ ተጫዋቾችን አጥር ሰብሮ የማለፍ ግዴታ ውስጥ ገብተውም ነበር። ግን ታሪክ ተቀይሮ ፈረንሳይ ድል አድርጋለች። ጀርመን ከጣሊያን ሌላኛው አጓጊ መርሃ ግብር። በመጀመሪያው መርሃ ግብር ጀርመን ሁለት ለአንድ ስታሸንፍ ጣሊያን በሜዳዋ መሸነፏን ተከትሎ ወደ ጀርመን ሄዳ ለማሸነፍ እንደሚከብዳት ማስቀድሞ የተተነበየ ነበር። እንደተባለውም በጀርመን ሜዳ ሶስታቻ መውጣታቸውን ተከትሎ በድምር ውጤት አምስት ለአራት በሆነ ልዩነት ጀርመን ግማሽ ፍጻሜውን ተቀላቀለች። ከቀናት በፊት የማንቸስተር ዩናይትድ አጥቂ ረስመስ ሆይለንድ ለሀገሩ ዴንማርክ ግብ አስቆጥሮ የፖርቹጋልን አንገት አስደፋ። ከክሪስቲያኖ ሮናልዶ ፊት ቆሞ የእርሱን የደስታ አገላለጽ ተጠቅሞ በአንድ በኩል አክብሮቱን ሲገልጽ፣ በሌላ በኩል ደግሞ የፖርቹጋልን ቡድን አናል አደደ ይህ እውነት ከተፈጸመ አራት ቀናት ተቆጥረዋል። እናም ፖርቹጋል አንድ ለምንም መሸነፏን ተከትሎ የመልሱ ጨዋታ ይጠበቅ ነበር አተታሳና በዛ ፖርቹጋል አምስት ግቦችን በማዝነብ በድምር ውጤት አምስት ለሶስት በሆነ ውጤት በማሸነፍ ለፍጻሜ ግማሽ በቅታለች። ስፔን ከኔዘርላንድ ሌላኛው መርሃ ግብር ሲሆን አምስታቻ በድምር ውጤት መጠናቀቁን ተከትሎ በተሰጠ መለያ ምት የወቅቱ የአውሮፓ ሻምፒዮኗ ስፔን አሸንፋ ግማሽ ፍጻሜውን ተቀላቅላለች። ከፍጻሜ በፊት የሚደረጉ ፍጻሜ መሳይ ጨዋታዎች ጀርመን ከፖርቹጋል፣ ፈረንሳይ ከስፔን። ክርስቲያኖ ሮናልዶ 40 ዓመትን ተሻግሯል፣ ግን እንደም ቡሳ ይወርቃል። ትላንት በነበረው የብሔራዊ ቡድን ጨዋታ ላይ በአምስተኛው ደቂቃ ራሱ ተጠልፎ ለብሔራዊ ቡድኑ ፍጹም ቅጣት ምት ያስገኘ ነበር። ከግቡ ስር ካስፐር ሽማይክል ቆሟል። ሮናልዶ ፍጹም ቅጣት ምቱን መታ፣ ግን አልተሳካም። ያ የስፖርቱ ቤተሰብ የናፈቀው የደስታ አገላለጽም ቅጭም ባለፊት ተተካ። ሮናልዶ 32ኛውን ፍጹም ቅጣት ምት በታሪኩ ያከሸፈበት ምሽትም ሆኖ አለፈ። በእርግጥ 172 ግቦችን በፍጹም ቅጣት ምት ብቻ ማስቆጠር ችሏል። ፍጹም ቅጣት ምቱን ቢስትም ሌላ ግብ በማስቆጠር በተጫዋታው ላይ ነፍስ ዘርቶ ፖርቹጋል እንድታሸንፍም አድርጓል። ይህም ከ40 ዓመቱ በኋላ ቢሆንም ፖርቹጋልን በትከሻው ተሸክሞ ወደ ሌላኛው ከፍታ የወሰደበት ምሽት ሆኖ ተመስግቦለታል። ሲአር ሰቨን ይህንን ግብ ማስቆጠሩን ተከትሎ አጠቃላይ የግብ መጠኑን 929 አደርሷል። ሊዮን ላንድሬስ ሜሲን በማስከተል አሁንም ግስጋሴውን ቀጥሏል። አሁን አንድ የቤት ስራ ይቀራል። ከጀርመን ጋር የሚደረግ እልህ አስጨራሹ መርሃ ግብር ጀርመን ወደ ጣሊያን አቅንታ ሁለት ለዜሮ በሆነ ውጤት አሸንፋ ስትመለስ የቤት ስራዋን እንደጨረሰች ተገምቶም ነበር። የመልሱ ጨዋታ ላይ በጀርመን በተደረገው የትላንት ምሽቱ መርሃ ግብር ጀርመን በ12 ደቂቃ ውስጥ ብቻ ሶስት ግቦችን አስቆጠረች። ጂያንሉጂ ዶናሩማ መረብ ተደፈረ። ጨዋታው በጊዜ እንደተጠናቀቀ ግልጽ እየሆነ መጣ። ከእረፍት መልስ ግን መልኩ ተቀይረና እስከ ጨዋታ ማጠናቀቂያው ድረስ ጣሊያኖች በተከታታይ ሶስት ግቦችን አስቆጥረው አቻ መሆን ቢችሉም በድምር ውጤት ተሸንፈው አሳዛኝ ተሸናፊ ሆነዋል። በዚህ መርሃ ግብር ላይ አንድ አጋጣሚ ሁነት ተከስቶም ነበር። ይህም የመሃል ዳኛው ሲሞን ማርሲያክ በ15ኛው ደቂቃ ፍጹም ቅጣት ምት ሰጥተው የሻሩበት ሁነትን ማስታወስ ይቻላል። ክሩሻ ከዓለም ዋንጫ እስከ አህጉራዊ ውድድር ድረስ ስትመካበት የነበረው ብሔራዊ ቡድኗ እየጨለመበት ስለመሆኑ ሌላኛው ማሳያ ትላንት ምሽት በነበረው መርሃ ግብር የተመዘገበው ውጤት ሆኗል። ከፈረንሳይ ጋር በነበራት መርሃ ግብርም ሁለት ለዜሮ በሆነ ውጤት አሸንፋ በፈረንሳይ ፓሪስ የመልስ ጨዋታ ላይ ተሸንፋ ከውድድሩ ተሰናብታለች። የስፔን እሳት የላሰው ወጣት ትውልድ ተአምር መስራቱን ቀጥሏል። የቲኪታካ የእግር ኳስ አብዮትን የፈጠሩት ኔዘርላንዶች የክሩሽ አይነት አሳዛኝ ተሸናፊም ሆነዋል። እነ ላሚን ያማል፣ እነ ኒኮ ዊሊያምስ ተአምር መስራታቸውን ቀጥለዋል። ለግማሽ ፍጻሜም በቅተዋል። በግማሽ ፍጻሜው ከፈረንሳይ ጋር ጨዋታ የምታደርገው ስፔን ከፍጻሜ በፊት የሚደረግ የጨዋታ አካል ሆኗል። የስፖርቱ ቤተሰብ በጉጉት የሚጠብቃቸው እነዚህ ተጫዋቾች ከሁለት ወራት ቆይታ በኋላ በግማሽ ፍጻሜው የሚጠበቁ ሲሆን አርባ ዓመታትን ተሻግሮ ለብሔራዊ ቡድኑ ሁለተኛ የአውሮፓ ዋንጫውን ለማንሳት እየጣረ ላለው ክርስቲያኖ ሮናልዶ ትርጉሙ ከፍተኛ ሲሆን፣ ስፔን በተከታታይ ዋንጫውን በማንሳት ባለክብር ወሰን ለመሆን ሌላኛዋ ተፋላሚ ትሆናለች። ግንቦት 26 2025 ጨዋታዎቹ የሚደረጉ ይሆናል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ እና ታሪካዊ ስፖርታዊ መረጃዎች ድረሷችሁ፣ ለሌሎችም አጋሩ።